ሎሌት በስተመጨረሻም ከቢኒ ጋር እየሰራች ተገኘች። ሎሌት እያስመሰለች ነበር እንጂ አንድም ቀን አብዳ አታውቅም። ያልተጠበቀው ነገር ቢኒ እንደሞተ ነበርና የሚታወቀው ነገር ግን ናታን በማያውቀው መንገድ ከጀርባው ሆኖ ከሎሌት ጋር እየሰራ እንዱም እነ ታሪኩ ጋር እየሰራ ይገኛል። ምን ማድረግ እየፈለገ ነው? በድብቅ ጼንም እየተከታተላት ይገኛል። ያፌት መውጫዬ ሰዓት ደርሷል። ሁላችሁንም የእጃችሁን እሰጣችኋለሁ። ከዚህ ከወጣው አሰቃያችኋለሁ። ከዚህ መውጣበት ቀን ሩቅ አይደለም። እስኪ ደግሞ እህቴ ትቀበኛለሽ ወይስ ደግሞ ትርቅኛለሽ? አይሻለሁ እያለ ለፂም ያለውን ፍቅር ሲገልጽ ነበረ። ነገር ግን እንናታንን እንደሚበቀላቸው አስረግጦ እየተናገረ ነበር። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንኳን በሰላም ወደስ ቻናል መጣችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡኑ ሐረግ ድራማ እንደቀጠለ ይገኛል። ክፍል መቶ አርባ ቀጥሏል ማለት ነው። በዛሬው ክፍል እንግዲህ ቃል የሚባለው አዲሱ ሰውዬ ኤፍራታና ፂን እየተከታተላቸው ይገኛል እቤታቸው ድረስ በመሄድ እንዲሁም ደግሞ ኤፍዬ ልጇን ስላጣች ልጇ መቃብር ስትመላለስ ስለነበረ እዛ መቃብር ድረስ እየሄደ እየተከታተላት ስለነሱ እያጣራ ይገኛል። አሁን ደግሞ ጽን ያለችበትን ሁኔታ ምን እንደምታደርግ እንድትከታተላት እህቱን ጓደኛ ሆነሽ ቅረቢያት በማለት ልኳት ነበረ። እህቱም ጓደኛ መስላ መንገድ ላይ ቁጭ ብላ ያለቀሰች መስላ ጽን ጠብቃት አጥምዳት ጓደኛ ሆና አቤታቸው ድረስ ገብታ ነበረ። ነገር ግን ይሄ ቃል የሚባለው ሰውዬ ምንድን ነው ተልኮ ከዚህ በፊት አይታችሁ ከሆነ እስር ቤት የገባችው የነ ናኤፍ እናት ማለትም የነ ናኦድ እናት አክስታችን ናት ሲሉም ነበረ። እናም ከጺና ከኤፍራታ ምንድን ነው የሚፈልገው አዲሱ ልጅ? እህቱ እንድተከታተላት ልኳታል። እናም አይኑን ኤፍራታ ላይ ጥሏል። ምንድን ነው የፈለገው እውነትም ልጃቸውን የገደለው እሱ ነው ወይስ ደግሞ እነ ቢንያም እና እነ ሎሌት ሊሆኑ ይችላሉ? እንግዲህ ሎሌት ሁላችን የምናውቀው ሕመምተኛ እንደሆነች እና የአእምሮ ችግር እንዳለባት ጎዳና ላይ ወድቃ ነበር የምናውቀው። ነገር ግን እያስመሰለች ነበረ ሁሉንም ነገር። ከሰፈራቸው ሳትርቅ እያንዳንዱን መረጃ እያጣራች ትገኛለች። ግን ደግሞ ሁኔታው ሳይገባት ለእሷ በማዘን ምግብ በማመላለስ ላይ እንዲሁም ደግሞ ምግባ ስለምጫወት ራባት ሆነ እያለችም ትገኛለች። ጺም እቤት ውስጥ እያሰቃየቻት ትገኛለች። ገኒ ገኔ ግን ትልቅ ስለሆነች ሁሉም ነገር አርቃ ነው የምታስበው። የጺ ማመናጨቅ ከምንም አልቆጠረችውም። ነገር ግን ጺ ገኒን ስታመናጭቃት ዳጌ እየተቆጣ ይገኛል። እኔ በጣም ነው የምታስጠላኝ፣ በጣም ነው ያስጠላችኝ፣ እንዴት በዚህ ልክ አንቺን ታመናጭቅሻለች እያለ ጽዮን እንዳበዛችውና ከዚህ በኋላ እናቱ ላይ እንደዚህ መሆን እንደሌለባት ለገኒ ሲነግራት፣ ገኒም ደግሞ በዚህ ሰዓት ከጎኗ ካልሆንኩኝ ለመቸል ሆናት ነው በጣም እኮ ነው የምታሳዝነው። አባቷ በጉጉት እየጠበቀችው መሞቱን ተረዳች። አሁን ደግሞ የማታውቀው ወንድሟ ሞተባት ብላ ነገሩን ለማረጋጋት ትሞክራለች። ዳጌ ግን እናቱ ላይ የምታደርገው ነገር ምንም አልተመቻትም። አቤል ደግሞ ፂን ይወዳታል። እሷን መንከባከብ እንዲሁም ደግሞ ያው እሷን እየጎዳትም ቢሆን እሷ የምትፈልገውን ነገር እያደረገላት ይገኛል። ምሳሌ ገንዘብ ምናምን የሚያስፈልጋትን ነገር ባይወድም በግዱ እየተቀበለችው ትገኛለች። ያፌት ደግሞ እዛ እናታን አግቶት አቤል መድኃኒት እየሰጠው ይገኛል። ነገር ግን ያፌት እነሱ እንደሚሉት አብዶ ወይም ደግሞ አይምሮውን ችግር ፈጥሮበት ሳይሆን እያስ መሰለ ልክ እንደ ህመምተኛ እያስ መሰለ ይገኛል። እናም ከዛ ከታገተበት ቦታ የሚወጣበትን ቀን እየጠበቀ ነው። በመጨረሻው ሰዓት አሁን መውጣት አለብህ፣ ሁላቸውንም ልክ ማስገባት ይኖርብሃል፣ ያፌት ከዚህ መውጣት ይኖርብሃል፣ በልድፈር እያለም ሲናገር አይተነዋል። ያፌት ከወጣ የናታን ህይወት ሲኦል ነው የሚሆንበት። ምክንያቱም እንዳያችሁት እዛ ያገተበት ቦታ ሲያሰቃየው ነበረ። ጫማውን ሁሉ ሲያስልሰው ነበረ። እናም ናታን ምንም እንኳን ያፌት ቢጎዳውም፣ ነገር ግን ናታን በያፌት ላይ ብዙ ነገር እያደረገበት ይገኛል። የሰው ልጅ የማያደርገውን ነገር ጫማውን እስከ ማስላስ ልክ እንደ ውሻ ሲያደርገው አይተናል። እናም ከወጣስ በኋላ ምን ሊያደርግ ይችላል ብላችሁ ትገምታላችሁ? ኮሜንት ላይ ጻፉልኝ። እናም ናታን ደግሞ ከኤፍዬ ጋር ሰላም ፈጥሮ ካሁን በኋላ ህይወታቸውን ማስቀጠል እንዳለባቸው እና የተሻለ ህይወት መኖር እንዳለባቸው እና ያጡትንም ልጅ መተካት እንዳለባቸው ተነጋግረው ተስማምተዋል። ነገር ግን ኤፍዬ ልጅን ማን የነጠቀኝ ማን ነው? ልጅን ያፌትን የገደለብኝ ማነው? ገዳዊን ማግኘት ፈልጋለሁ፣ በህይወት ማግኘት ፈልጋለሁ እና የልጅን ገዳይ ካመጣሌ ብቻ ነው ካንተ ጋር መቀጠል የምችለው ብላ ቃል ስላስገባችሁ እናታን እስከ ሬሳቸው ነው ማመጣለሽ አላት። አይ እኔማ ሬሳቸው ምን ያደርግልኛል፣ በህይወት እያሉ ነው ማግኘት የምፈልገው። ማን ሊሆን ይችላል? ግን ማን ነው ልጄን ሊገልብኝ የሚችለው? ያፌት ነበር ያፌትም ሞቷል፣ ቢኔም ሞቷል እና ማን ሊሆን ይችላል ልጄን ሊገልብኝ የቻለው እያለችም የልጇን ገዳይ በፍለጋ ላይ ትገኛለች። እናም ናታን ምናልባችም ያፌት ሰዎች ሊሆኑ ይችላሉ ብሎ ስለሚገምት ያፌትን እያሰቃየው ይገኛል። ያፌት ደግሞ አሁን ላይ ከታገተበት ለመውጣት ቆርጦ ተነስቷል። እናም ጸቡ እንደቀጠለ ነው። ኤፍዬ ግን አታውቅም፣ ያፌትና ቢኒ በሕይወት እንዳሉ አታውቅም። ስታውቅስ ምን የሚፈጠር ይመስላችኋል? ቃል የሚባለው ሰውዬ ደግሞ እህቱን ፂጋ ከላካት በኋላ ቢኒ እህቱን እህቱን ልኮ ሲያስከታተላት ወይም ደግሞ የቃል እህት ፄን ስትከታተላት እንዱም ደግሞ ቤታቸው ገብታ ታውቃቸው ስትወጣ የተከታተላት ነበረ፣ እና አስፈራርቶም እንዱም ደግሞ ጨቅጭቆ ቁጥሯን ተቀብሏታል። ምንስ ሊያደርጋት ይችላል ብላችሁ ታስባላችሁ? ቢኒ የቃልን እህት። የቃል እህት ደግሞ የጺ ባህሪ በጣም ከብዷታል። ምን አይነት ጅጋር ነው ያገናኘኝ? በጣም እኮ የምትከብድ ሰው ናት። ምን አይነት ቤት ውስጥ ነው የላከኝ? እያለችም ለወንድሟ ነገረችው። ወንድሟ ደግሞ ምን አደረጉሽ? በቃ ሁሉም ነገር መታገስ ይኖርብሻል፣ ሌላ ሰው ከምቀጥር አንቺ ትሻኛለሽ በማለት እህቱን አሳምኗታል። እዛ ጋ ያለችው ልጅ ደግሞ በጣም ተወደዋለች ቃል የሚባለውን ሰውዬ። እሱ ደግሞ ለሷ ምንም አይነት ቦታ የለውም እንደውም በጣም ነው የሚጠላት። እና ምን ልታናግረው አስቁማ ልታናግረው ሞክራ ነበር። እሱ ግን እሺ በቃ የምትነግርኝን ቶሎ ነገርኝ እና የምሄድበት ቦታ አለኝ። ስራ እየረፈደብኝ ነው፣ ፍጠኝ እያለ ሲያፋጥጣት ጊዜው አሁን እንዳልሆነ ተረዳች እና በቃ ሌላ ጊዜ ነግርሃለሁ፣ አሁን የምትሄድበት ሄድ አለችው። ያምሻል እንዳንቺ እኔ ረፍዶብኛል እያልኩሽ እየነገርኩሽ እንዴት ያለ አንድ ቁም ነገር ታስረፍጅኛለሽ? ብሎ ጮኸባት። እሷም እንደምታፈቅረው ልትነግረው ነበረ፣ እሱ ግን ምንም አይነት መንገድ አልሰጣትም ነበረ። እናስ ምንድን ነው የፈለገው? ከጽና ከኤፍራታ ምንድን ነው የፈለገው? ምናልባትም ኤፍራታ እና ጽን የሚጎዳ ሰው ነው ወይስ ደግሞ በጥሩ ነገር ነው የሚፈልጋቸው? አብዝቶ እየተከታተላቸው ይገኛል። አሁን ላይ ያፌት መውጣት አለበት፣ ምክንያቱም ጽ ቢያንስ እንኳን እሱን አይታ ብትረጋጋ። የጽ ባህሪ ግን ሁሉ ነገር ተቃይሯል። ለወንድሟ ያላት ጥላቻ፣ ለኤፍራታ ያላት ጥላቻ ባህሪዋ ልክ እንደ ድሮ መጀመሪያ ላይ እንደነበረችው ቅሬር ብሎ መጥፎ ሆናለች በተለይ ደግሞ ለገኔና ለኤፍራታ ያላት ጥላቻ ጥላቻ አይደለም በጣም እያበዛችው ትገኛለች ነገር ግን ቢ ቢኒ በጣም እየቀና ስለሆነ ቃል የሚባለው ሰውዬ በእሷ ዙሪያ እንዲዞር አይፈልግም ምንድን ነው የፈለገው ከፂማ የሌላ ሰው ልትሆን አይገባም ሲል ነበረ ታሪኩ ደግሞ ቢኒ በላከው መሰረት ቃል ከዚያ ከቤት ሲወጣ ስላየው ፂ ጋር አብሮ ሲሄዱ ስላየ ፎቶና ቪዲዮ አስገድፎ ለቢኒ አሳየው። እናም ቢኒ ፂ፣ የኔ ፂ ለማንም ሰው ልትሆን አትችልም፣ የኔና የኔ ብቻ ናት ሲልም ነበረ። እናም ቢኒ ስለፂ የሚያስብ ከሆነ ለምንስ ቀርቦ አያናግራትም? ለምንስ ህይወቷ እንደዚህ ዝብርቅርቅ ሲል፣ መቼም አንድም በሱ ምክንያት ነው። በጣም የምታፈቅረው ሰው ከሱ ተነጥዬ መኖር አልችልም እሱን አጥቼ መኖር አልችልም፣ እያለች ድንገት ወንድሟ ሊገል የተዘጋጀ ሰውዬ እንደሆነ ስታውቅና ህይወቱ ማለፉን ስትሰማ በጣም ተጎድታለች። ያያም ተጨምሮባት እንዳውሬ እያደረጋት ትገኛለች ሲሆን እናም ቢኒ የሚያፈቅራት ከሆነ ከጎኗ ሆኖ ሊያስረዳት ይገባ ነበረ ቃል ምናልባትም ወዷት ይሆን ወይስ ደግሞ ሊጎዳቸው የሚለውን ነገር እስካሁን ድረስ የታወቀ ነገር የለም። ናታን እንግዲህ ያፌት ላይ በቀሉን እንደቀጠለ ይገኛል። ያፌትም እወጣለሁ ብሏል። ዛሬ ላይ መውጣት ይኖርብኛል፣ እዚህ መቆየት የለብኝም፣ እኔን የጎዱ ሰዎች ሁሉ የእጃቸውን ማግኘት አለባቸው ብሎ ቆርጦ ተነስተዋል ማለት ነው። እንግዲህ ሎሊትም ደግሞ ከቢኒ ጋር የምትሰራውን ስራ ተነጋግራ ከጨረሰች በኋላ ወደ ነበረችበት ቦታ ተመልሳለች። ወደዛ ወደ እብደቷ፣ ወደ ማስመሰሏ ማለት ነው። ገን ላይ ትጮህባታለች። ምግባም ጭልኝ እርቦኛል፣ ያልኩሽ አደለም ወይ? ለምንድነው የምታረፍችብኝ? እያለችም ትጮህባታለች። ነገር ግን ሎሌት፣ እስከ መቼ ነው በዚህ ማስመሰል የምትቀጥለው? ውድና የተከበራችሁ ለዛሬው ያስኩላችሁ ሐረግ ድራማ ክፍል መቶ አርባ ይሄን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። መልካም ጊዜ ተመኛውላችሁ። ቻናሌን ሰብስክራይብ በማድረግ አበረታቱኝ።